ፈጣሪ እንዳልፈጠረኝ በመልኬ እናቴን፣ አባቴን፣ ባለቤቴን ባለቤቴ የሚረዳ ሰው ስለሆነ ስለተረዳኝ እንጂ እኮ ትዳር ሄዳይም ችግር ያመጣ ነበር። ባለቤቴን ሰግዳ ለጾም አለው ትላለች፣ መስቀል ያለው ልብስ ትለብሳለች። ክርስቲያን ትሁን ሙስሊም አላውቅም፣ የግል መብቷ ነው። ግን እናንተ አጨብጫቢዎች ጉዳይ በአላህ በእናት በቃ ማጅትሙት በቃ ነው። ታዲያ ማረጋችሁም ለፈጣሪ እሱ ፍርዱን ካልፈረደ ለማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ ሴጣን አምላኪ ነው ሆኖ ሀቢባ ታይወላይ አሁን እዚህ ራሱ ቢ አፍቃሪ ነሽ። የእኔ ውድ አፍቃሪ ነሽ። እሺ፣ እሺ ትቀጥያለሽ። ውዴዎቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ እስቲ ሁላችሁም ሸርሸር ኮፒ ሊንክ አርጉና፣ ታብታብ አርጉና አፍቃሪ እንዲቀጥል ሞኒተር፣ ያላችሁ መሰረት ሌላ ታካሚ አዲስ አስገቡ እሺ። ቀጥይ የእኔ ውድ ሀቡ። ደህና ነሽ? ደህና ነኝ። የእኔ ውድ እንጂ ደህና ነሽ? ደህና ነኝ። ቀጥይ እስኪ ሀቡ እኔ የምልሽ ነገር ፓኪስታኒ ነው እና አንድ ቤት ነው የምንሰራው። ሁሌ እቃ ያመጣል። ከዛ እንዴት እንኮ ማለት ነው። ከዛ በኋላ ወደርኩት ቆይቆይ

ከዛ በኋላ ወደድኩት እና ያንን ፓኪስታኒ አፈቀርኩት። ከዛ በኋላ ሴቱ እያታውቅምና የእሱ ቤት አለ። አንዴ ግማሽ ሳቆይቼ እመጣለሁ። አሁን ወደድሽው ተጋባችሁ ነው ተጋብታችሁ ነው፣ ሁላችንም እንዲ እንዲናውቀው ተጋብታችሁ ነው፣ በፍቅር ነው። ልጁ ቆንጆ ነው ነው ነው ልጁ ጥሩ ነው እ የመዳም ከምን ኮሽና ቁጭ ብላ የሚላስ የለ የሚቀመስ የለ። በእንዱም ያንቸታ ታደርቆ እሷ እሺ እሺ እያለች የምታታልላችሁ ሞኞች፣ በእውነት ይሄ እኮ አንድ መልክታለኝ አሁን ለሀቢባ ማነው? ለምንድን ነው የምስጋና ያኔ አሁን ጥሩ ባል ያላቸው ሴቶችን አስገብተሽ መስጋና የማያረጉት ሌሽ ጅሉ ጅሉ ነው ሁሌ የምታመጪው የተፋቱትን ምን ያሉትን ለማጣራት ለማላል ነው እንዴ ፕሊስ ጋይስ ሙስሊም አህላቅ የላትም ወይ ክርስቲያን አህላቅ የላትም ማዕከል ነች ሲጀመር ሀቢባ የትኛው እምነት ተከታይ እንደሆነች እኔ አላቅም? ሂጃብ ታደርጋለች ዘግዳ ለጾማለሁ ትላለች መስቀል ያለው ልብስ ትለብሳለች ክርስቲያንቱን ሙስሊም አላቅም ይሄ የግል መብቷ ነው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

መጀመሪያውኑ 6 6 6 ሰዓት ድስ ሆናለሁ፣ ዘጠናዋ ዘጠኝ ሆናለሁ። ምን አገባን? ምን አገባን? ለምንድን ነው? መጀመሪያ ልጅሽ እንዳይሰደብ ከፈለግሽ አርበሽ መቀመጥ ነው። ጨዋ እንዳለ ሁሉ ባለጌ አለ። ይህንን አምነሽ ጨዋም አለ ባለጌም አለ ብለሽ አምነሽ ከገባሽበት የሚመጣብሽን ለመቀበል ተዘጋጅ። ሲጀመር በልጅሽ የምትኮሪበት ከሆነ ልትናደጅ አይገባሽም። ሁላችንም ልጆች አሉ፣ ግን ልጅ የተሰደበብኝ ብዬ ከፈጣሪ ጋር ልጋፋ ምን የኔ ልጅ ፈጣሪ እንዳልፈጠረኝ በመልኬ እናቴን፣ አባቴን፣ ባለቤቴን ባለቤቴ የሚረዳ ሰው ስለሆነ ስለተረዳኝ እንጂ እኮ ትዳሬ ላይም ችግር ያመጣ ነበር። ባለቤቴን የሚሰደቡት አንቺ ሚዲያ ላይ ባቶች እኮ እኔ አልሰደብም ነበር፣ አርፈሽ ተቀመጪ ይለኝ ነበር። የተማረ የተማረ የበሰለ ሰው አንደርስታንድ የሚያደርግ ሰው ባይሆን፣ እራስሽን ሁኚ የሚለኝ ባይሆን፣ ምንም ብሆን ከጎኔ የሚቆም ሰው ባይሆን ጥንት አስጠፍተው ነበር። እኔን ለማስጠፋት ባለቤቴን ሰደቡት ሶሻል ሚዲያ ላይ ያልመጣ የተከበረውን ሰውዬ ሰደቡት። እናቴን ሰደቡ፣ አባቴን ሰደቡ፣ መልኬን፣ ፈጣሬን ሰደቡት። እሷን ስትፈጥር ተሳስተካል። መፈጠር አልነበረባትም። እሷን ለመፍጠር እኮ ምንድን ያሉት፣ እሷን ለመፍጠር እኮ ምንድነው፣ ቦርዴ ነው ሻሜታ ደፍቶ ሶስት ባቄላ ላጣልጣል ማድረግ ነው። ፊቷ ቅርጽ የለው ምን ይላት ናይ መተኮስ ያለባቸውን ጥይት ሁሉ ያጠቁሰው ልመሲ ያለባቸውን ጥይት ተኩሰው፣ ሀቢባ ልትወድቅልን የምትችለው በዚህ በቆንጅዬው በሚያምረው ልጅሽ ነው አሉ። በሳይመን ደግሞ ልጅሽ የምትወድቂው አት መስሏቸው ነው ገባሽ? አንድ ሚሊየን ብር ብሳጭኝ አንቺ ስትታከም የነበረ ሴትዮ አላገባም ነው። ሚስቴ ዳርኩት ዛሬ እግዚአብሔር በጣሊያን ምትኖር ልጅ እውነት ጠይቃቸው። ምን ነው አሁን እግዚአብሔር፣ ኖ ኖ ኖ፣ እኔ እናቴ እኔ እናቴ ማንም አግብታ እንድትወስደኝ እኔ አግብቼ ኢትዮጵያ ላኖራት ከአንቺ ቤት ማግባት ከጣሊያንም ትሁን እኔ ምንም አይነት አይዲያ የለኝ። ሰው እያገባ ከኢትዮጵያ ይወጣል። ለአንተ አግብተው ወደ ኢትዮጵያ ልትመልሳት አለ፣ አግብቼ ወደ ኢትዮጵያ አምጣት አለሁ። ማን ይፈልጋል እንደሱ? ይልቅ አንድ አሜሪካ ፔሸንት አላገባም። አሜሪካን ግን አሁን ያልሽኝ ነገር ግን፣ ሲሬስ ግን እግዚአብሔር እንኳን ረዳው። እግዚአብሔር ግን ሁሉን ነገር ለበጎ ነው የሚያደርገው። በእውነት አሁን ዲጄ ሊ ዝምብላ ስራ አገናኝተው ቸኮሌት ምናምን ማምረት ውስጥ ምናምን ሸክም ላይ ያስገብተው ቢሆን ሄ ልጅ ጣሊያን የሚባል ታሪክ የለም። ታሪክ ተጽፏል በአንዳንድ ወልጋዳ ሰዎች ሕይወታችሁ ይስተካከላል። እነዛን ወልጋዳ ሰዎች ወደ ሕይወታችሁ ያምጣላችሁ። ግን እነዛን ወልጋዳ ሰዎች አወላግደው እንዳያስቀሩት ጸሎት አድርጉ። እንደዚህ አይነት ኦፖርቹኒቲ ወይ ብለው መቄስ አለ እና በጣም እጅግ በጣም ደስ ብሎኛል። እያንዳንዱ በህይወታችን የሚፈጠረው ነገር ለመልካም ነው ለበጎ ነው ብቻ ካልን እውነትም ለበጎ ይሆናል። ተክረሁ ሸይ አንፈሁ ኸይሩን ለኩም ይባላል በአረብኛ። መልካም ነገር የምትጠሉት እኛ የደረሰብን መጥፎ ነገር በህይወታችን መልካም ነገር ሊያመጣ ነው። ደሬ ላይ የደረሰበት መጥፎ ነገር ይሄን መልካም ነገር ይዞለት ሊመጣ ነው። አየህ፣ አግብቶ ጣሊያን ሊሄድ ነው። የዱባይ ስራን የቀረበት የተሻለ ሀገር ጣሊያን ሊሄድ ነው፣ አግብቶ አየህ